ሰላም ሰላም፣ ውድ የማርታ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የኔ ያለላችሁ፣ እግዚአብሔር ይመስገን። ዛሬ ድምቀቶች ማለት ነው። በመጀመሪያ ስላዩዋችሁ በጣም ነበረ ደስ ያለኝ ማለት ነው እና የኔ ጨረቆች ማለት ነው እና የኔ ቡራ የኔ የተለቀ አዋቂ ደግሞ መመረቅም ትችላለህ ማለት ነው እና የወንድሙ የሀብቴ እና የሀብቴ እጮኛ ደስ ሀይልም ማለት ነው በአንድ ቀን በአንድ ድንጋይ ሁለት ወፍ ማለት ነው ዛሬ ስንት ነው ቀን በአስራ አምስት የሀብቴ በአስራ ስድስት ደግሞ የእጮኛው ልደት ማለት ነው እና በአንድ ድንጋይ ሁለት ወፍ ማለት ነው ሀብቴ በቆረሰው ኬክ ቺኳ ታገባለች ልደቷን ታከብራለች ማለት ነው እና በጣም ደስ የሚል ነበረ ማለት ነው አስባችሁታል ብሩክ እንዳለ ማለት ነው። ሀይሚ እና ብሩክ ብሩክ ሰኞ አክብሩ ልደቱን ሀይሚ ደግሞ ማክሰኞ ስታከብር ማለት ነው እና ሀይሚ ምን እንዳለ ታውቃላችሁ? ማለት ለምን ይደገሳል? በሰኞ በተደገሰው ድግስ ይከበራል። እ የምን ሁለት ወጪ ማውጣት ነው እንዴ? ያማል እንዴ አላለችም ማለት ነው። አንዳንድ ጊዜ በጣም ነው ደስ የሚል የሰው መገጣጠም እና ማለት ነው። እና እንትን ብለዋል። ልደታቸውን በተለያየ ቀን ማለት ነው እና በጣም እንደዚህ አይነት ፍቅረኛ ይስጣችሁ ነው የሚባለው። ማለት ነው እና ለእኔ ችግር የለብኝም፣ ለእኔ ለእሷ ነው የተጨነኩት ያለው ማለት ነው እና ኤኒዌይስ፣ ሀይቢና ብሩክ በጣም በጣም በጣም ፍቅራቸው በጣም እየጨመረ ነው እና ለምንድን ነው የማትጋቡት? ማለት ነው የእውነት እኮ ነው ትዳር በልጅነት ነው ተመርቃችኋል፣ አለ ቶሎ ቶሎ ተጋቡ፣ ተጋብታችሁ የልጅ ልጆቻችሁን ልደት ለማክበር ያብቃችሁ ብለዋል እና የትልቅ ሰው ምክር ደግሞ ስሙ። እናንተ ብቻ አትመርቁ ማለት ነውና ይበቃችኋል። ቀጣይ ዓመት አለች ሀይሚ፣ ከልጆቻችሁ ጋር ልታከብሉ። ሀይሚ ግን ማለት ነው ቀጣይ ዓመት ማለት ማለት ነው እንዴ! በምን ፍጥነት ነው ሁለት ልጅ የምትወልደው? አሁን እሱን ተውትና ቀልዱ ማለት ነው። እናንተ ተጋቡ፣ የምንም አንጀት አትብሉ ማለት ነው እና እናንተ ተጋቡ ተብላችኋል። የትልቅ ሰው ምክር ደግሞ ስሙ፣ የምትሰሙ ከሆነ ስሙ ማለት ነው እና የኔ ድምቀቶች ማለት ነው እና ብሩክ ሀብቴ እንዳለው እናንተም እንደዚህ ተካብታችሁ አርጅታችሁ፣ እኔ ሽንትን የጨረስኩት አርጅታችሁ ልደት ለማክበር ያብቃችሁ ተባለ። እና ደግሞ ማለት አንደኛው ልጅ እስቲ መልካም ምኞቷ ግለጽላት ይባላል ማለት ነው። እሷ የቤት ልጅ ስለሆነች ማለት ነው እኔ ልደት አስቸግረኛችሁ እንኳን ተወለድሽ ልላት ምሷ ይለማል አንተ ምን ያህል ብታማርርክ ነው ሀፒ በርስዴ የማትላት? ኧረ ኧረ ተወው። ምን አረገች? እኔ እያሰቃይችሉ ነው፣ በደል ደርሶብኛል አለ። ምን ያህል ብታሰቃዩ ነው ውዷ እንደዚህ ምር ብሎ ሀፒ በርስዴ አልም አልልም። ከካሜራ ባለ በኋላም እያስቸገረች ነው። እሷ የቤት ልጅ ናት፣ የራስ ሰው አልልም ብሏል ማለት ነው። ሀብቴን ብቻ ነው እንኳን ያለ ማለት ነው ድምቀቶች ያው ለወንድሞቻቸው ለወንድሙ ያው እንኳን ተወለድክ ምናምን ይባላል። ሀብቴና ውቤ እንትን ብላለች። አራት ዓመት የፍቅር ጊዜ አራት ዓመት ጥንዴቱ ብል ከመጡ አራት ዓመታቸው እና አራት ዓመት ካፕሎች ናቸው እና ያው የብሩክ ቤተሰቦች እንዳስተላለፋችሁት ያው ጊፍት የምትሰጡልኝ ሰብስክራይብ ነው። ጊፍት ሰብስክራይብ አድርጓቸው እና ጣል ጣል እያደረጋችሁ ተብላችኋል ማለት ነውና እና ሀይሚና ብሩኬ ምን ትላላችሁ? የመጋባቱን ነገር እያሰባችሁበት ማለት ነውና፣ እንትን አስተያየት ደርሷችኋል። የትልቅ ሰው ምክር ደግሞ እንደምትሰሙ ተስፋ አረጋለሁ። ማለት እና ተጋቡ። እናንተ የምትዋደዱ የምትፋቀሩ ሰዎች ናችሁ። ሃይሚ ማለት እኔ በምንም አልደራደራት ሴት ናት ብሏል። በሀይሚ ቀል የለም እንዳልከው ማለት እሱን ድምፅ እየቆረጡ ቲክቶክ ላይ በጣም እያዘዋወሩት ነው ብሩኬ እንደዛ ብሏል ማለት ነውና ቶሎ ተጋቡ፣ ተጋብታችሁ እናንተም ልደታችሁን ለማክበር ያብቃችሁ። አንተ ትብስ እኔ ትብስ ተባብላችሁ ማለት ነው። ይ ሀይሚና ብሩክማ ልደት ሲያከብሩ ባየው ማለት ነው። አክብረው ያውቃሉ ግን አቤት በጣም ሀይሚማ ብሩክን የሆነ ነገር ጠቅ ካላረገችው ወይ ካልጦለበች በቃ ምንም ነገር ካላረገችው ማለት ደስ አይላትም። አሁን ቅድም ራሱ አቅፋው አቅፎ በዛዩ ትቆነጥጧዋለች ነካ ታደርጓለች ማለት ነው። እና እስቲ እጅሽ ይረፍ እስቲ እጅሽ ይረፍ እስቲ እጅሽ ይረፍ በእንደዚህ በእንደዚህ አተም እኔ ነገር በቀኔ ካልጦለብሽ በቃ ደስ አይልሽ ማድር ሌላ ነው ማለት ነው እና ምንም አንጀት አትብሉ። አውቃችሁ አታለሳል ሰው፣ በዚህም አትበሉ፣ በዚህም አትበሉ። ቶሎ ብላችሁ ልደታ ሰርጋችሁን ደግሱ ተብላችኋል ማለት ነው። እናንተም አንድ ላይ ለምን፣ ምንም ችግር የለውም እኮ አሁን ለምሳሌ ሰኔ ወር ውስጥ፣ አሁን ለምሳሌ የአንድ ሰው ሰኔ ወር ውስጥ ሁለት ልደት ካለ በአንድ ማድረግ ትችላላችሁ። ለምን ዋናው መግባባታችሁን ችግር የለም። በአንድ ታደረጉታላቸው ማለት ለምድ ብሩክሰኞ ተወለደ ሀይሚ ማክሰኞ ተወለደች ማለት ነው እና ያው ብሩክም እንዳለው ቆይ እናትና አባታቸውን እንጠይቃለን። እንዴት የእሱ ሰኞ ሊወለድ ቻለ? ያቺ ማክሰኞ ልትወለድ ቻለች? አረ ግን ወይ አባትዬው ወደዛ ይሁዳል ወይ እናት፣ ከሁለት አንዱ ሳያሰልት አይቀር። ግን ማርያምን ግጥምጥም ማለት ነው በጣም ደስ የሚለው ማለት ነው እና ኤኒዌይስ ደስ ግን አሳቢዎች ናቸው። የእውነት ለመናገር በጣም በጣም በጣም አስበው፣ ይሄ ማለት የትልቅ ሰው ምልክት ነው። አንድ ሰው በዚህን ያህል አስቦ እንኳን ተወለዳችሁ ሀፒ በርስዴ ማለት ትልቅ ነገር ነው እና የኔ ድምቀቶች ከባድ ናቸው እንኳን ተወለዳችሁ ብለዋል ማለት እና ያው እናንተ የሚያምርባችሁም አንድ ላይ እንደዚህ ለማክበር እንደዚህ እየተዳረቃችሁ እንዲሁ ፍቅራችሁ እያማረ ለመቆየት ያብቃችሁ በመሀላችሁ ምንም አይግባም እና ስቲል ዛሬ ትናንት በሀይሚ ቤት ነበረ። አርብ ጊቷ የተለቀቁት ማለት ነው፣ የብሩክ ሀያት የተለቀቁት ዛሬ በብሩክ ቻናል ይመጣሉ ብዬ አስባለሁ። በኋላ ይለቃሉ ወይ አንድ ላይ ከና ጋር ይለቃሉ ብዬ አስባለሁ። ኢኒዌይስ ሀይሚሻ ዛሬ ፏብ ልጭ ብላለች ማለት ነው እና ባይዘው ይህን ፀውር ስታይል ስታሲዘው በጣም ነው የሚያምራባት ማለት ነው። አብሶ ደግሞ በእንደዚህ ባመሀሉ በአንዱ ሹሩባ ተሰርታ ስታሲዘው በጣም ነው የሚያምርባት እና ምን ኮፃና ትኳ ይሻል ብሩኪ አሁን እችን ብታገባ ራሱ ማለት ለአቅመ ይዋን አልደረሰችም። ና ፖሊስ ያስርካል አሳድግ አስገና ጻናት እና ግንባሯን ሲስማት ኔ ጽቡቅ ነው። ደሞ አዲስ ስም ያወጣለ ጽቡቅ። ኔ ጽቡቅ ማለት እኩል ቆዩ ማለት ነው እና ጽቡቅ ምናምን ብሏታል ማለት ና በጣም ነው ውበቱን ይደፋባችሁ። አምሮባችኋል፣ ከዱበይ ከመጣች በጣም እያማረባችሁ ነው እና ፍቅራችሁም ደግሞ በጣም ጨምሯል ማለት ነው ና ኤኒዌስ ይመጣሉ ብዬ አስባለው። እና የእንትኑን ነገር እያሰባችሁበት፣ የጋብቻውን ነገር እያሰባችሁበት ማለት ነው። እና ልዩ ደግሞ በጣም ተመችቶኛል ማለት ነው። ይለፋት እዚህ ጋር ችግር የለውም። ልደቱ ይለፋት ምንም።